አይነቱ ግዙፍና እጅግ የተለየው የረብጣ ቢሊዮኖች የጫካ ውስጥ ሜጋ ፕሮጀክት አሁን ያለበት አስገራሚ ሁኔታ። አዲስ አበባ ከተቆረቆረች አንድ ከግማሽ ምዕት ዓመት ልትደፍን ጥቂት ዓመታት ቀርተዋታል። እድል ቀንቷት ከኢትዮጵያውያን አልፋ የአፍሪካውያን መዲና ሆናለች። ዘመን ችሯት የዓለም ዲፕሎማሲ ማዕከል አድርጓታል። ከአፍሪካ ወደ ዓለም ከዓለም ወደ አፍሪካ መግቢያ መውጫ በር ናት። የሀገሪቱ የፖለቲካ የኢኮኖሚና ማህበራዊ እድገት የስበት ማዕከል ናት። በፍጥነት ያደገችና ነዋሪዎቿን ያበዛች ምጣኔ ሀብትን ያጎለመሰች ውብ ከተማ ናት። ትውልድን ታሳቢ ያደረገ ዘመን ተሻጋሪ ለኑሮ ምቹና ስሟን የሚመጥን የክትመጠቅ እቅድ ይዛ ባለመጓዟ በትም ምቾትም አጉድላለች ለብዙ ዓመታትም በጽዳትና ውበት ረገድ በእንግዶቿም ዘንድ ለትችት ተጋልጣም ታውቃለች። ከአዲስ አበባ ድክመቶች አንዱ የብዙ ወንዞች ባለቤት ሆና አንዱንም እሴት ጨምራ ወደ ሀብትነት አለመቀየሯ ነው። ፈሳሽ ወንዞችን አልምቶ በውበት አለመፍሰሷ። እንደሚታወቀው በመዲናዋ ከ76 ያላነሱ ዋናና ገባር ወንዞች ይገኛሉ። አሩ በየዘመኑ የከተማ ልማት እቅዶች የወንዝ ዳርቻን ታሳቢ ባለማድረጋቸው ወንዞቿ ለገጽታዋ ውበት ሳይሆኑ ጠንቅ ሆነዋታል። የከተሜነት ወጓ ከወንዟ ልማት ጋር አልተመራም። ደግሞ ወንዞቿ ለነዋሪዎቿ ጠንቅ እንጂ ትሩፋት እንዳይሆኑ አድርጓታል። እነሆ አሁን ላይ የዘመናት ክፍተቷን ለመቅረፍ ተነስታለች። ከተማ አቀፍ የወንዝ ዳርቻ ልማቶች ከተጀመሩ ወራቶችን አስቆጥረዋል። በመሆኑም ታዲያ ውድ የሁሉ ዴይሊ ቤተሰቦቻችን በዛሬው ዝግጅታችን ወደ እናንተ የምናደርሰው በእንጦጦ ተራራ ላይ በ29 ቢሊዮን እየተገነባ የሚገኘው የሀገራችን አስደማሚ ቅንጡ የወንዝ ልማት ፕሮጀክት ግንባታ አሁን የሚገኝበትን የማይታመን ደረጃ እና ስለ ፕሮጀክቱ በጥልቀት የምንነግራቸው ይሆናል እስከ ማችን ፍጻሜ አብራችሁ ይቆያል። በቅድሚያ ለቻላችን አዲስ ከሆናችሁ እንደዚህ አይነት አዳዲስ ወቅታዊ መረጃዎች እንዲደርሶት ቻላችንን፣ ሰብስክራይብ ቪዲዮን ላይክ ማድረግ ቤተሰቡን ይወዳጁያል። ወደ መረጃው እናሸጋል። ይህ ግንባታው በዝምታ ምታ እየተገነባ የሚገኘው አዲስ አበባን ምርጥ የዓለም ከተማ የሚያስመስላት የጫካ ውስጥ ሜጋ ፕሮጀክት በአይነቱና በግዝፈቱ ለየት ያለ ሲሆን የፕሮጀክቱ ግንባታ በአራት ወር ጊዜ ውስጥ ብቻ ከ60 በመቶ ላይ መድረሱም ነው የተነገረው። ይህ በሁለተኛው የኮሪደር ልማት ፕሮጀክት ውስጥ አቅፎ በመሰራት ላይ የሚገኘው አዲስ አበባን የአለሙ መዳረሻ የሚያደርጋት ሜጋ ፕሮጀክት መነሻው ከእንጦጦ ተራ ያደረገና መዳረሻውን ወደ ፒኮክ ፓርክ ያደረገ ግዙፍ ሜጋ ፕሮጀክት ነው። ይህ የመዲናችን አዲስ አበባ የልማት ስራ እንጦጦ ተራና ደኑን ጠብቆ እየተገነባ ሲሆን ፕሮጀክቱ በዝምታ እየተሰራ አሁን ላይ 60 በመቶ ላይ መድረሱም ተነግሯል። በተጨማሪም በተለይም በስፍራው ከአካባቢ ጥበቃ አንጻር ከኮንሶ የመጡ ባለሙያዎችን በማሳተፍ በርካታ ይበል የሚያሰኙ ስራዎች በመሰራት ላይ ይገኛሉ። ይህ በጫካ ውስጥ እየተገነባ የሚገኘው ግዙፍ ፕሮጀክት የአዲስ አበባ መልክ የሚለውጥ ብሎም ደግሞ የአፍሪካ ምርጥ ከተማነቷን የሚያጎለብት ግዙፍ ሜጋ ፕሮጀክት ነው። ይህ ጥቅጥቅ ባለው ጫካ ውስጥ እየተሰራ የሚገኘው ፕሮጀክት በአዲስ አበባ ከተማ አስተዳደር የወንዞችና የወንዝ ዳርቻ አረንጓዴ መናፈሻ አስደማሚ ፕሮጀክት ሲሆን የወንዝ ዳርቻ የልማት ፕሮጀክቱ የሚያተኩረው በአዲስ አበባ አቋርጠው በሚያልፉ ሁለት ታላላቅ ወንዞች ላይ ነው። እነዚህ ከእንጦጦ ተራራ እስከ ፒኮክ ወንዝ የሚዘረጉ ወንዞች ህዝብ በብዛት የሚኖሩባቸው የከተማዋ አካባቢዎችን አቋርጠው የሚያልፉ ሲሆን በቅደም ተከተል 23.8 ኪሎ ሜትር እና በ27.5 ኪሎ ሜትር ይረዝማሉ። የወንዝ ዳርቻ ልማቱ የወንዞቹን ተፋሰስ ወደነበረበት ተፈጥሯዊ በመመለስ በአካባቢው ያሉ ነዋሪዎችን ጤና በማረጋገጥ ወንዞቹ ማህበራዊና ኢኮኖሚያዊ ጥቅሞች እንዲሰጡ ማድረግ፣ የህዝብ መዝናኛዎችን ለማልማት ግብ ይዟል። በትልቅነቱና በውስጡ በሚይዛቸው አገልግሎቶች አዲስ ፕሮጀክት የሆነው የእንጦጦ ፒኮክ የወንዝ ዳርቻ ና የኮሪደር ልማት በውስጡ ስድስት የተለያዩ ፓርኮችን በማልማት እርስ በርስ እንዲተሳሰሩም ያደርጋል። እኚህ ፓርኮችም እንጦጦ ፓርክ፣ ኮሪያ ዘማች ፓርክ፣ አምባሳደር ፓርክ፣ ፍሬንድሺፕ ፓርክ፣ ኢሬቻ ፓርክና ፒኮክ ፓርክ ናቸው። ይህ የከተማችን አስደማሚ ፕሮጀክት ሶስት ዋና ዋና አላማዎች እንዳሉትም የተነገረው ይህም ደግሞ የመጀመሪያው ታሪካዊ ወንዞችና የወንዝ ዳርቻዎችን መልሶ በማልማት አዲስ አበባን የከተማ ቱሪዝም መዳረሻ ማድረግ ሲሆን ሁለተኛውም የጎርፍ መጥለቅለቅን በመቀነስና ና የህዝብ መናፈሻ ቦታዎችን የብ ብስክሌት መንገዶች እና የወንዝ ዳርቻ የእግረኛ መንገዶችን በመፍጠር የከተማዋን ነዋሪዎች ደህንነት ማረጋገጥ ነውም ተብሏል። ሶስተኛው የፕሮጀክቱ ዓላማ የአረንጓዴ ቦታዎችና ተያያዥ አገልግሎት ዘርፎችን በማጠናከር የሀገሪቷን የአረንጓዴ ኢኮኖሚ የመገንባት ሕልምን እውን ማድረግ ነው። የአዲስ አበባ የተፋሰሱ ወንዞች ዳርቻ ፕሮጀክት ለአዲስ አበባ አረንጓዴ ልማት የተፈጥሮ ሀብቷን ለማሳደግና ለማስፋፋት የሚያስችል አስተዋጽኦ እንደሚያደርግም ተነግሮለታል። ፕሮጀክቱ የከተማዋ ነዋሪዎች ደህንነት በማሻሻልና የከተማዋን እይታ ይበልጥ በመለወጥ ረገድ ብዙ ሚና ከመጫወትን በተጨማሪ የተለያዩ ታሪካዊና ተፈጥሯዊ መስህቦችን እንዲሁም ደግሞ ለጎብኚዎች የረፍት ጊዜ ማሳለፊያ ስፍራዎችን በማዘጋጀት የውጭ ሀገርና የሀገር ውስጥ ጎብኚዎችን ወደ አዲስ አበባ መሳብ የሚያስችል ነው። በተጨማሪም ደግሞ የዚህ ፕሮጀክት ተግባራዊ መደረግ ለከተማዋ ነዋሪ ተጨማሪ የስራ እድልን ይፈጥራል። ይህ ብቻም ሳይሆን በወንዝ ዳርቻ ና ህዝብ በሚንቀሳቀስባቸው ቦታዎች የአገልግሎት ዘርፍን በማበረታታት ካፌዎች፣ ምግብ ቤቶች፣ የከተማ አስጎብኚዎች ና የመሳሰሉ አገልግሎቶች በስፍራው እንደሚኖሩም የተነገረው በአንድ ዓመት ውስጥ የሚጠናቀቀው 29 ቢሊዮን ብር ወጪ ይደረግበታል ተብሎ የሚገመተው ይህ ግዙፍ ሜጋ ፕሮጀክት የአዲስ አበባን ገጽ ሙሉ ለሙሉ የመቀየር አቅም አለው። በዚህ የከተማችን ሜጋ ፕሮጀክትም ድልድዮች፣ ሰው ሰራሽ ሐይቆች፣ አረንጓዴ ቦታዎች፣ የመዝናኛ ማዕከላት፣ የውሃ ስፖርትና የንግድ ማዕከላት ይገነቡበታል። በተያያዘ መረጃ በ50 ሄክታር ላይ ተግባራዊ የሚደረግ ሁለት ነጥብ አምስት ቢሊዮን ብር ወጪ የሚደረግበትና በአንድ አመት ጊዜ ውስጥ የሚጠናቀቅ በተለምዶ ሸራተን ማስፋፊያ በሚባለው ቦታ ፓይላት ፕሮጀክትን ይፋ ተደርጓል። ፕሮጀክቱ ከተማዋን ጽዱና ውብ ለማድረግ የተጀመሩ ስራዎችን ይበልጡኑ ለማጠናከር የሚያግዝ መሆኑም ተነግሯል። ከተማውን አቋርጦ በሚፈሱ ወንዞች ላይ መሰረት ያደረገው ይህ ግዙፍ ፕሮጀክት የወንዞቿን ብክለት፣ የጎርፍ ስጋትን ከመከላከልን ባሻገር አካባቢው ለኑሮ ምቹና ተስማሚ አረንጓዴማ በማድረግ የኢኮኖሚ ግንባታንም በውስጡ ያቀፈ ነው። በአጠቃላይ ይህ ስፍራም ሲለማ የሰዎች ምርጥ የወክ ማድረጊያ ስፍራም ይሆናል ተብሎ ይጠበቃል። እንዲሁም ደግሞ ስፍራው ከሽታ ይልቅ ሰዎች ንጹሕ አየር የሚተነፍሱበት ቦታ ይሆናል። ከዚህ ቀደም እነዚህ ወንዞች ለነዋሪዎች ስጋት እንጂ ምንም ጥቅም ሳይሰጡ በመቅረታቸው ነው ይህ ፕሮጀክት የታቀደው። ለአዲስ አበባ ወንዞች ብክለት ተጠያቂዎቹ በአዲስ አበባ ውስጥ የሚገኙ የተለያዩ ተቋማት የሚለቁት ደረቅና ፍሳሽ ቆሻሻዎች ሲሆን በዚህም ይህ መሆኑ ለዘመናት ለነዋሪዎች የጤና ጠንቅ በመሆን ቆይቷል። አሁን ላይም ይህ ግዙፍ ፕሮጀክት እነዚህን ወንዞች ማጽዳትና በአካባቢው ላይ የተለያዩ የመዝናኛ አማራጮችን መገንባት ነው። ውቢቷ መዲናችን አዲስ አበባ በተራሮች የተከበበች ምርጥ ውብ ከተማ ስትሆን ከአፍሪካ ምርጥ ከተሞች መካከል አንዷና ዋነኛዋ ለመሆንም በቅታለች። የአፍሪካ ህብረት መቀመጫ እንዲሁም የብዙ የተባበሩት መንግስታት ድርጅት ቅርንጫፎችና ሌሎችም የዓለም ዲፕሎማቶች መሰብሰቢያ ከተማ ናት። አሁንም ከተማዋን ይበልጥ ለመቀየር የተለያዩ ትልልቅ ሜጋ ፕሮጀክቶች በቢሊዮንና በሚሊዮን ዶላሮች ወጪ እየተሰሩባት ይገኛሉ። ይህም ደግሞ ለበርካታ ዜጎች የስራ ድልን ከመፍጠርን በተጨማሪ ሀገራችን ኢትዮጵያ በግንባታው ዘርፍ ምን ያህል ትኩረት ሰጥታ እየሰራች እንደሆነ ማሳያም ጭምር ነው። አዲስ አበባ ካሏት ሰባ ስድስት ወንዞች መካከል አንድ ሶስተኛውን ትልልቅ ወንዞቿን ለቱሪስት መዝናኛነት አገልግሎት መዋል የሚያስችሉ ናቸው። ከነዚህ ወንዞች መካከልም እስካሁን ሁለት ወንዞችን በወንዝ ዳርቻ ልማት በማልማት በዘርፉ ብዙ ጥቅሞች ማግኘት ተጀምረዋል። የወንዝ ዳርቻ ልማት ከብክለት ነፃ አካባቢ በመፍጠር ከተማዋን ጽዱና አረንጓዴማ በማድረግ በሽታን በመከላከል ትልቅ ፋይዳ ይኖረዋል። የእንጦጦ ፍሬንድሺፕ ፒኮክ የወንዝ ዳርቻ ልማት የተለያዩ ፓርኮችን በማስተሳሰር በፕላን የተገነባ ከተማን እውን ማድረግ የሚያስችል ነው። በተጨማሪም ደግሞ እነዚህ ፕሮጀክቶች በውስጣቸው የህዝብ መሰብሰቢያ አዳራሾች ፓርኪንግ፣ የታክሲ ተርሚናል፣ ሱቆች እና የተለያዩ የመዝናኛ ማዕከላት ያላቸው በመሆኑ ለነዋሪዎች ትልቅ ጠቀሜታ ያላቸው ናቸው። በመሆኑም ታዲያ ይህ ግዙፍ ፕሮጀክት ፕላኑን የጠበቀ ዘመናዊ ከተማን እውን የሚያደርግ የአዲስ አበባን ዓለም አቀፍ ተወዳዳሪነት የሚጨምር ነው። አዲስ አበባ በተለይ ከቅርብ ጊዜ ጀምሮ ስሟን የሚመጥንና ከአፍሪካ ምርጥ ከተሞች ብሎም ደግሞ ከአለማችን ምርጥ ከሚባሉት ከተሞች መካከል አንዱ አለመሆን በርካታ የልማት ስራዎች ተሰርተውባታል። እንዲሁም ደግሞ አሁንም በግንባታ ሂደት ላይ የሚገኙ ትልልቅ ሜጋ ፕሮጀክቶችን በከተማዋ እየተከናወኑ ይገኛሉ። በዚህም ታዲያ አዲስ አበባ አሁን ላይ በሚያስደንቅ ፍጥነት አስገራሚ ለውጥ በማስመዝገቧ አለም ሁሉ አጨብጭቦላታል። ሰዎች የሁሉዴይሊ ቤተሰቦቻችን የዛሬው ዝግጅታችን ይህን ይመስል ነበር። ባረስናችሁ መረጃ እንደተደሰታችሁበትና ስለዚህ በአይነቱ ግዙፍና እጅግ የተለየው የረብጣ ቢሊየኖች የጫካ ውስጥ ሜጋ ፕሮጀክት አሁናዊ ደረጃን በተመለከታችሁበት መልኩ አቀረብንላችሁ። የዛሬውን አበቃን። በቀጣይ ለናንተ የሚያስገርሙ፣ የሚያዝናኑና የሚያስተምሩ እንዲሁም ደግሞ እናንተን ይጠቅማሉ ብለን ያሰማቸው መረጃዎች ይዘን እንቀርባለን። ቪዲዮ ላይክ፣ ቻናሉን ሰብስክራይብ በማድረግ የደውል ምልክቱ መጫኖን እንዳይርሱ። በቀጣይ ቪዲዮ እስከምንገናኝ ቸርቆዩን